በቃ አየሽ፣ በቃ ምንም ብዙም አይደለም ይሄ። ሰላም ሰላም፣ ውድ የአዩ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን፣ እኛ ደህና ነን። ሰላም ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኛ ያለን እግዚአብሔር ይመስገን። ዛሬ ደግሞ በጣም ተገረዝኩኝና በጠዋት ከዛ በኋላ በቃ እንግዳም ይመጣል እና እንዲ እንዳልከፍት ደግሞ ንፋስ ይወርድብኝ እና እንግዳም ይመጣል። የሚመጣው እንግዳ ደግሞ አዩናት። ስለዚህ ምን ሀሳብን ልክ ስትመጣ ያው መገረዝ ከባድ ነው በዚህ እድሜ ማለት ነው እና ስለዚህ እንደዛ አድርገን ፕራንክ ልናደርጋ ታስበናል ቤተሰቦቻችን ምን አይነት ስሜት እንደሚሰማትም አናውቅም እሱን አብረን የምናየው ይሆናል ማለት እዚህ ጋር እንትን አንድ ሰው እንዴት አያውቅም እስካሁን ድረስ ምንድን አያውቅም ሳይሆን አላደለ የሆነ ስትመጣ መጣለ ብላኛለች ግን የሚያወዛግብ ፕራንክ ማለት ነው ለምሳሌ ልክ ስትገባ እሱ እንዲህ እግሩ ከፈት ከፈታ አድርጎ ምናምን የተገረዘ ሰው አስመስሎ ከዛ የሆነ ነገር ደግሞ ጣል ያደርጋል ማለት ነው። ልክ ስትገባ ማለት ነው እንጂ በፊትማ እንደዚህ ነው የሚቀመጠው። ምክንያቱም እሷ ለማስመሰል ምን እውነት ነው እንድትለ የተቀመጠ የሰው ልጅ መብቱ ነው። ግን እግሩ ከፈትፈት አድርጎ ነበር። በሩ ስትከፍተው ሮጦ እንደ መልበስ ይሆናል። ከዛ እሷ ምንድን ነው ብላ በጣም ትደነግጣለች። በምጠይቅበት ሰዓት እኔ በቃ ግዴታ ሆኖብኝ እናገራለሁ ማለት ነው። ምክንያቱም ማንም የማንንም ሰው ሚስጥር አያውቅም። እና ለምን አያሳ ምንም አይባልም፣ ሊያሳምን ይችላል። እኔ ወደ ውስጥም ለመግባት አይነት ነገርም ልሞክር ይችላሉ። ግን ከታየው በኋላ ደግሞ ታይቻለው፣ በቃ ምንም ማድረግ አልችልም፣ ከመናገር ውጭ አማራጭ የለንም ማለት ነው። እና ቤተሰቦቻችን አሪፍ፣ ደስ የሚል አስቂኝ ፕራንክ እንደሚሆን ተስፋለን። አብረን የምናየው ይሆናል። ያዩ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብረን ያለንን ጥምረታችንን የወደዳችሁትም ይመስላል። ስለዚህ ይህንን ደግሞ ያበረታታችሁ እንድትቀጥሉ እንጠይቃለን። እንወዳችኋለን። ሰላም

ወደ ውስጥ ልግዛ። ምን እንትን አላልክበትም። ኮስተር ኮስተር አለ። ምግብ ምን ይሁን የሚያቃጥል

ደህና ያንኩ የመሰለኝ ኮኑ የገጠም ካለ ሳሚ፣ ቁጭ በል ቁጭ በል። ያው አስጨነቅንሻ። አይ ምን አይነት ነው፣ እንዴት እንደሚያቃጥል እየነገርኩሽ አይደል?

በቃ ይሄ ግሩ መሃል መቼ ምን እንዴት ነው ነው? ውርደት አይደለም አይደለም። ሰው እንዴት በሀያ ምናምን አመቱ እንዴት እንደዚህ ከነ ምናምኑ ይቀመጣል። ሰው የሚመስለው ልጅ ምናምን ስለወለድኩ በቃ ደህና ነን ምናምን ነው የሚመስለው። አንቺ ደግሞ ቤተሰብ ነሽ፣ ይሄንን ማወቅ አለብሽ። ምንም የሚያሳፍር ነገር የለም።

ሁለቱ ልጆች ይህምሁለት ልጆች ደግሞ ያለው ነው። መቼ መሀል ነው? እኛ የተገረዙ ዛሬ ነው። ያው እኔ አሁን ይሄ ምን ነገር ማለት ነው? ቅድም የራስሽ ጓደኛ አይቶ ስለሄደ ነው። እሱ ነው ደግሞ የያዘው አለ። ግን ምን ያ የሱ ጓደኛው ነው የያዘው። ቅድም እሱ ተገረዘ። ሲጀመር እኔ ፍላጎቱ ስለነበረኝ ከፍቼ ቁጭ ፍላጎቱ እኔ ዛሬ አንድ አመት እያለ ሁለት አመት እያለ

አረ እግዚአብሔርን ተቃጥሮ እኮ ነው። በረዶ የለም። የምን በረዶ ሲጀመር ስሜት ወደ በረዶ አይደለም። ሲጀመር ስሜት ምናምን ካሉ ምን በጣም እኮ ነው የሚያስጠላው። ይቀመጣል በቃ ወይ እኛ ዛሬ ስቃይ ላይ ነን። እና እንደዚህም ሆነን ቪዲዮ ምናምን የምንሰራ አይመስለኝም። ምን ብለሽ ነው ዶክተር ጋ ሄደሽ? ሰላሳ ሰባት ዓመት ነው ብለሽ ነው ማለት እንዴት እንዳደረገ ሰውዬው ሲጀመር፣ ገጀራ እኮ በገጀራ እኮ ነው የቆመው። ዝም ብሎ ተጫወተብኝ። እኔም እንዲህ እንትን ከስር እንጨት አስገብቱ በይ፣ በገጀራ እንዲቀረጥፋል በጣም እኮ ነው። ትንሽ እንኳን አንቺ ቆመች ትያለሽ። አስራው እንደዚያ ሲጫወቱብኝ እና እኔ እንደዚህ ሆነብኝ። ሲጀመር ግማሹን አንስቶልሻል። ምን እንደምትሆኛው አላቅልሽም ያገኛል ያገኛል። ለምን ፈለግሽ ማስገረዝ ነው?

ነው ግን እንደዚህ የሚቀመሰዋል እንዴ? እስከዛ ይደረስ ይሄን ያህል እድሜ ድረስ የሚቀመሰዋል አይደለም። ነው በባህላቸው አስራ ሶስት ልጅ ወለደው እድሜ ልኩ። አይ ስልሽ በባህል ሰምቻለሁ። ባህል የሆነ አካባቢ እንደዚህ አይገረዙ፣ ግን አብዛኛው ተስቶ ነገርኩሽ እኮ 13 ልጆች አግብተው ምናምን ወልዷል፣ ግን እንዳልተገረዘ ብዙ አብሮት ምናምን ያዩ ሰዎች በደንብ ይናገራሉ። ያስደግማለ ለማግኘት እኔ ተሻል እኛ እዛ ጋ ካሜራ አስቀምጠን ነበረ። እናም ደግሞ በራስሽ ቻላለው ያወራ ናቸው፣ ልዩ ናቸው። በነገራችን እና በቤተሰቦች የሆነ ቦታ ልትሄድ ነው ቻኩላለች እና